ሰላም ሰላም፣ ጤና ይስጥልኝ። ውድ እና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት እንዴት አላችሁልኝ? ተናፍቃችኋል። አለው እግዚአብሔር ይመስገን ደና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ ሰሞኑን ጣፋ ብያለው። ትንሽ ቢዚ ነበርኩኝ፣ ላይም አልገባው ቪዲዮም አልለቀኩ። ያው ታውቃላችሁ፣ ፍትፈታ ላይ ነበርኩ ሰሞኑን ግን አልተመቸኝም ነበረ። ትንሽ ቢዚ ነበርኩኝ። ትንሽም ያው ድምፄን ኮርነን አድርጎኛል። እነዛሬ በሦስት በሶስት ነገሮች መጥቻለሁ ማለት ነው። አንደኛ በውብዬና ናሂ፣ ሁለት አብርሽና ሩት፣ ሶስት ደግሞ እንደኛ በአረብ አገር ለረጅም አመት የለፋች የደከመች እህታችን ያው ቤተሰቦቿ ብሯን አጥፍተው ታማ እንትን ጸበል አንድ ዓመት ቆይታ ወጥታ ደህና ሆኗ። ያው እንግዲህ ራሷን እንትን አለች አጠፋች ነው የሚሉት ነገር፣ ግን እዛ ጋር የታዘብኩትን ነገር ማለት እፈልጋለሁ። እኔም አንድ የአርባ ሀገር ሴት እንደመሆኔ መጠን በጣም በጣም ነው ውስጤ የተሰበረው። ያዘ ነው የእውነት። እኛስ ምን እንማር ከነሱ? ማለት ከምናየው ነገር ነው እኛም ትምህርት መውሰድ የምንችለውና፣ በሱ ጉዳይ አወራለሁ ማለት ነው። እስከመጨረሻው አብራችሁን ቆዩ። ከወደዳችሁት ላይክ፣ ካልወደዳችሁት ዲስላይክ እያረጋችሁ አብራችሁ ሆኑ ማለት ነው። ለዚህ ቻናል አዲስ ከሆናችሁ አሁን በድጋሚ ሰብስክራይብ በማድረግ ተቀላቀሉ። አመሰግናለሁ። ወደ ቀጣዩን እንግባ። እናም ቤተሰቦች እንግዲህ ያው ሚዲያ ላይ የማናያቸው ነገሮች የሉም። እንግዲህ ድራማ እና እውነቱን መለየት አቅቶናል። እውነት ለመናገር ውብዬ እና ናሂን የማያውቅ ሰው የለም ብዬ አላስብም። ሶ እነሱም ድራማ እየሰሩብን ነው ወይስ ምንድን ነው? እነሱ የሚታወቁት እንግዲህ ይቅርታ እነሱ የሚታወቁት መልካም በመስራት ደስ የሚል ብራንኮቹን በመደራረግ ምናምን ምናምን ነበር የምናውቀው። እና ሰሞኑን እያየሁት ያለ ነገር ድራማም ነው ይላሉ ኮሜንታተሮች። ብዙም የሚሰድቧቸውም ከእናንተ አይጠበቅም የሚል አለ። እንደገና ደግሞ ጓደኞቻቸውም እነዳጊ ቪዲዮ ሲሰሩ ተጠራጠር ሁለት ልብ ሆንኩኝ ግን ፕራንክ ቢሆን ተከታታይ ድራማ ነው ልበለው፣ በጣም ረጅም ሆነ ቆየ። እና እርጉዝ ናት። እንዴት እርጉዝን ሴት በዚህ ልክ ፕራንክ ይደረጋል የሚለው ነገር አለ። እውነት እውነት ስነግራችሁ እኔ ማርያምን የምምላችሁ፣ በጣም በጣም ደስ የሚሉኝ ጥንዶች ናቸው። ውብዬ እና ናሂ ከአረብ አገር ነው የገባችሁ። በስልክ ነው የተዋወቁት ግን ለዚህ ልጅ ወልደዋል። አሁን ሁለተኛ እርጉዝ ነች። ለዚህ ክብር በቅታለች። በጣም ደስ የሚል ማለት ነው። ግን የእውነትም አይመስልም የውሸትም፣ አይ ዶንት ኖው ማለት የውሸት ቢሆን ራሱ እንዴት እርጉዝን ሴት በዚህ ልክ ፕራንክ ይደረጋል? እኛ እኔ እንጃ። በአሁን ታይም ላይ ምኑን እንመን? የትኛውን እውነት እንመን? እንዴት ነው ማመን የምንችለው? በጣም ነው የሚከብደው። የእውነት ከሆነ በጣም በጣም ነው የሚደብረው ሌላ እንደ ድሯችሁ ጥሩ ጥሩ ነገር ጥሩ ፕራንኮቹ ብታምጡ እኛ ኦልሬዲ እናይላችኋለን። ግን እንደዚህ አረ በስመ አብ አይዶንት ኖ ግን እውነት ከሆነ በጣም ነው የሚደብረው። እውነት ናሂ ደግሞ እኔ እንጃ ውሸት ስለሆነ ነው እንጂ ናሂ በጣም ጨዋ የቤተ ክርስቲያን ልጅ፣ በጣም ደስ የሚል ባህሪ ያለው ልጅ ነው። እንዴት እንደዚህ አይነት ያደርጋል ብዬ እኔ አይዶንት ኖ አላስብም። ግን ፕራንክ ነው የሚል ኮሜንት ስላየው ፕራንክ ነው ልበልና ፕራንክ ቢሆንም እርጉዝ ሴት በዚህ ልክ ፕራንክ አትደረግም፣ ፕሊስ። ለተመልካቹም ክብር ይኖራቸው፣ አንዳንዶቹ ማለት ነው። ከዛ አስቀጥል ወደ ሩታና አብረሽ እገባለሁ ማለት ነው። ፍትፈታ ነው ዛሬም። ቻሉት እንግዲህ ቢመራችሁ ማጡት የአብረሽና የሩታ ደጋፊዎች ማለት ነው። እንግዲህ ዛሬ በይፋ እየተላቀሱ ተለያይተናል ብለዋል። በነገራችን ላይ መለያየት ለእነሱ ብርቅ አይደለም። ከዚህ በፊትም ከዛሬ ጀምሮ ተለያይተናል ብለው ቪዲዮ ሰርተው ነው ታርቀው፣ እንግዲህ አብረው የነበሩት ባልስ ነው ሰው አዲስ አይደለም። የተለመደ ነገር ስለሆነ ምንም አይከብድም፣ ምንም አይደንቅም። ግን ጥያቄ የሆነብኝ ነገር አብርሽ ቀለበቱን ለምን አወለቀ? ለዚህ እስኪ መልስ ስጡኝ። ማለት ኦልሬዲ እሷ አድርገዋለች፣ ግን እሷ አውልቆታል። ምንድን ነው እውነት እንደተባለው ድራማ ነው፣ እንደ ነገር አውቀው በዚህ አሳበው ሊለያዩ ነው። ምክንያቱም ውሸት ነው ከተባለ ዛሬ ከፍ ከፍ ያደረጋቸው ነገ ደግሞ ወደ ታች ዘቅዝቆ ነው የሚረግጣቸው ሰው። የእሱም ፈርተው መለያየት ፈልገው ነው ወይስ ለምን ቀለበት ወለቀ? የኔ ጥያቄ ነው። አንድ ሰው ባለ ትዳር፣ እኔ እንኳ ባለ ትዳር ሳልሆን ቀለበት አደርጋለሁ፣ እንኳን ትዳር ውስጥ ገብቶ ማለት ነው። እና ለሰከንድም ለሰከንድም መውለቅ የለበትም ቀለበት ስለዚህ ስትታጠቡ እንኳን መውለቅ የለባችሁም። ይሄ ቃል ነው በቃ። እና እንዴት ነው ሊያዋልቆ የቻለ? አይዶን ነው እሱም ጥያቄ አለኝ። ነገ ይታረቃሉ። በነገራችን ላይ እውነት አይምሰላችሁ። ያው ተመልካችን ለመሳብ የሚደረግ ነገር ስለሆነ ያው ሚዲያ ላይ የሚደረጉትን ነገሮች አይዶኖ አላምናቸውም። በፍጹም ላምንም አልችልም። እውነት ቢወራ እራሱ ማመን አልችልም። ምክንያቱም እውነት ነው ብለን ብለን ከዛ መጨረሻው ላይ በቃ ውሸት ነው። በጣም ያሳዝናል። ሰው ምልላችሁ ነው የምንፈልገው፣ የተመልካችን ቀልብ ለመሳብ ነው። ድራማም ሊሆን ይችላል። አይዶኖ እንደተባለውም እንግዲህ እግዚአብሔር ይሆናቸው እውነት ሲጀመር ከመጀመሪያው ምን ያብርሽ ለሩታ ፍቅር እንደሌለው መጀመሪያም እነግራችሁ ነበረ፣ ኦዲየንስ ስለወደዳት መጠቀሚያ አረጋት እንጂ ለሩታ ምንም አይነት ፍቅር የለውም። ከሩታ ጋር ሲሆንና ከሌሎች ጋር ሲሆን ያለውን የደስታን ትኑን እኮ ማየት ማየት ትችላላችሁ። ሁሌ መጣላቱ ሁሌ እንዲህ ፍቅር ውስጥ ጻብ አለ እንዴ? ጻብ ሊኖር ይችላል ትንንሽ ግጭቶች፣ ግን እንዲህ በዚህ ልክ እየከረረ ኧረ በስመ አብ፣ እንደዚ አይነት ህይወት ባፍንጫ ይወጣ። ወደ ዋናው ጉዳይ ስገባ ያው በእህታችን ጉዳይ ነው። እውነት በጣም በጣም ነው ያዘንኩትኝ። አንዳንዴ ቤተሰብ እኔ እንጃ ለምን እንደዚህ እንደሚጨክም ነው አላቅም። የእውነት ኩሩ ሀበሻ ቪዲዮ ሰርታ እያነባች እየጮሆች ነው ቪዲዮን የሰራችው። እግዚአብሔርን በጣም ነው የተሰማት። እንግዲህ ወደ ጉራጌ ክልል ትመስለኛለች ልጅቷ አስራ ምናምን ዓመት በአርባ ሀገር ለፍታ ስትሄድ ምንም አይነት ገንዘብ የለሽም፣ ምንም አይነት ነገር የለሽም ሲሏት፣ ሄደሽ ሸቀል ሸቀል አድርገሽ ስሪ እንደለመድሽ ነው ያሏት። ጉልበት ከየት ይመጣል? ስራ ይሰራል ግን ጉልበቱስ? ያን ያህል ዓመት የለፋችው የደከመችው በባዶ ሆኖ እንዴ? ጉልበታችን ላባችን ጠብ አድርገን እኮን ወገባችን አስረን እየራበን እየጠማን ያን ነገር ምን አደርገው? ለምንድን ነው የማይረዳን ሰው እኔ በእውነት በጣም ነው ያዘንኩት። መጨረሻችን ምንድን ነው የኛ? በቃ ነገም እኮ የኛ ጣፋንታ ይሄ ሊሆን ነው ወይ እና ብዙዎቻችን ኮሜንት እያየው ነበረ። እኔ ምነኝ እኔ ምነኝ እኔ ምነኝ የፈጣሪ የለሽ በእውነት በጣም አዘንኩኝ። ቤተሰብ በዚህ ልክ ጨክኗል ማለት ነው። እኔ እዚህ ጋር ራሱ እንትን ያላለኝ ራሷን እንትን አለች ነው የሚለው እዚህ ጋር፣ ባለፈውም እንትን ስለሰጠኝ ማብራራት አልችልም። ግን እንዲህ ነው ራሷን ልታጠፋ የሚችለው አይ አልገባኝም እንቲ ጸበል ገብታ መቁጠሪያውን ስቲል መቁጠሪያው እንኳ አንገቷ ላይ ነው ያለው እንግዲህ ድና ስትመጣ ወይ የሆነ ትከሰናለች ወይ የሆነ ነገር ብለው የሆነ ነገር አድርገዋት ካልሆነ ጸበል ገብታ ወደ ራሷ ተመልሳ ድና መታ ወታ እንዴት ነው ሊሆን የሚችለው እኔ ማመን አቃተኝ። ማለት እሷ ራሷ እንደዚ አይነት ውሳኔ ትወስናለች ብዬ አላስብም። እግዚአብሔር አምላክ ይወቀው። ምናልባት ቢያንስ እኮ ፍታት እኮ ተደርጎ እንትን እንዳትቀበር ነው ያደረጓት ብዬ ነው የማስበው። እና ሁለቴ ሞት ነው የሞተችው። እግዚአብሔርን አረ ወይኔ፣ እኔ እንጃ። እዚህ ጋ ደልቶን የምንኖር ነው እንደሚመስላቸው? እግዚአብሔርን። ስንት መከራ ችለን እኮ ነው ስንት ስቃይ እንዲህ እግዚአብሔርን እኔ የአርባ ሀገር መጥቼ ካገኘሁት በላይ ያጣሁት ሞር ይበልጣል ማለት ነው። እግዚአብሔር ይመስገን አላገኘሁም አይደለም ግን ደግሞ ያጣሁት አይኔን አጥቻለሁ። ማልቀስ ነው ስራዬ። ገላዬ እንዳለ ደሜ የቆምኩበት እየረጋ ስንት ሰዓት ሙሉ ሀያ አራት ሰዓት በሉት ከሀያ አራት ሰዓት ወይ ሶስት ሰዓት ወይ ሁለት ሰዓት ቢቀነስ ነው። እንዲህ የሆነ የለፋን የደከምነ እንዴት ነው ቤተሰብ ማያስበው? እንዴት ነው በዚህ ልክ የተጨካከል ነው? ሌላ ልጅም አለች፣ እናቴ አየት የሰራሽውን ቤት ነው ብላ ቤት እንቀማችኝ ብላ በስላሴ ስም እራሳችንን እናውጣ። በቃ እኔ አንዳንዴ ባንክ ተቀምጦ ምን ይሰራል፣ ምናምን ቫሊው የለው ምናምን ይባላል። ቢያንስ ለዕለት ጉርስ እኳ ይሆናል እንዴ፣ ባንክ አስቀምጡት። እግዚአብሔርን እንደዚህ ያናቃችሁም ከምትባሉ ማን ከማስቀመጥ በቃ ቢያንስ ያችኑ አይነቷን እኮ እናገኛታለን፣ አይደለም ምንም ቫሊዩ ባይኖረው እና እባካችሁ፣ እባካችሁ እንደው በፈጠራችሁ ልለምናችሁ፣ ሰውን አታስለቅሱ። ቤተሰብም እናንተ ደግሞ እንደ እኔ አርባ ሀገር ያላችሁ ልብ ግዙ። በእርግጠኛ የሚጨክን አንጀት የለንም፣ የሚጨክን ልብ የለንም። እንምላለን፣ እንገዘታለን፣ ግን የሆነ ነገር ሲሆን ደግሞ አያስችለንም ሶ ራሳችንን እናወጣ። ከእሷ ምን እንማር? እሷ አንድ ያልፋለች። ነፍሷን በአጸደ ገነት ያኖረው። የኔ ከርታታ እንደ ተንከራተተች ቀረች እና ባካችሁ፣ ሁላችሁም ራሳችሁን ጠብቁ፣ ለራሳችሁ ኑሩ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ እኛንም በሰላም ለሀገራችን ያውቃል እግዚአብሔር አምላክ በቃችሁ ይበለን። እኛንም ከስደት ይመልሰን። ሀገራችንንም ቤተሰቦቻችንንም እሱ ይጠብቅልን። ሰላም፣ ፍቅር ለሀገራችን ለኢትዮጵያችን። ወዳችኋለሁ። ባይ ባይ። ከወደዳችሁት ላይክ አድርጉ።